በሶሪያ ዘመናዊ ፖለቲካ ታሪክ ውስጥ ጉልህ ሚና ወይም ማሻራ ካላቸው ግለሰቦች መካከል ይጠቀሳሉ። ትውልዳቸው እንደ አውሮፓያኑ አቆጣጠር 1982። እኒህ ግለሰብ ለአመታት አሜሪካ ልትይዛቸው ስትፈልግ ስታፈላልግ እንደነበር በመረጃዎች ብዙዎቻችን አድምጠናል። ሙሉ ስማቸው አቡ መሐመድ አልጆላኒ ይባላል። አህመድ ሁሴን አልሻራ አብዮተኛ እንደሆኑ ብዙዎች ይናገሩላቸዋል። አሁን ሶሪያን ለማስተዳደር የበሽር አላሳድ አገዛዝን አስወግደው ከፊት ቆመዋል። ከሰሞኑን ደግሞ የበርካታ መገናኛ ብዙኃን ትኩረትን የሳቡበት ሌላ ዜና ተከስቷል። ከበርካታ ፍለጋ በኋላ አሜሪካ በነጩ ቤተ መንግስት ጋብዛቸዋለች። ለመሆኑ እኒህ ግለሰብ ማን ናቸው? ዛሬ ስለ እሳቸው በስፋት ልንመለከት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስለምትሆኑ እጅግ አርገን እናመሰግናችኋለን። የሶሪያው ፕሬዚዳንት አልሻራ ዋይት ሀውስ ተጠርተዋል። ይህም ደግሞ ከ86 ዓመታት በኋላ እንግዲህ ወደ ዋይት ሀውስ የተጋበዙ ብቸኛው የሶሪያው መሪ ያደርጋቸዋል ተብለዋል። በዚህ ጉዟቸው በተለይ ለሀገሪቱ ላይ ተጥሎ ያለውን ማዕቀብ ከማንሳት ጋር ተያይዞ ሌሎችም ኢኮኖሚያዊ፣ ዲፕሎማሲያዊ ግንኙነቶችን የሚያጠናክሩ ንግግሮችን ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ያደርጋሉ ተብሎ ይጠበቃል። ይህች ሀገር እኒህን ግለሰብ ስትፈልግ፣ ስታፈላልግ ብትቆይም ዛሬ ላይ ነገር ተቀይሮ፣ ጊዜ ተገልብጦ እንግዳዋ አርጋ ልስታስተናግዳቸው እንግዳዋ አድርጋ ልታስተናግዳቸው ግድ ሆኖባታል። ወደ ነጩ ቤተ መንግስት እንኳን ደህና መጡ ተብለውም አቀባበል ተደርጎላቸዋል። በአንድ ወቅት ግን አሸባሪ ተብለው በመንግስት ሲፈለጉ እንደነበር መርሳት አያስፈልግም። እንግዲህ አብዮተኛው አህመድ አልሻራ ሶሪያ ካስተናገደችው 13 ዓመት በላይ የዘለቀ ጦርነት ውስጥ ጉልህ ሚና የነበራቸው ግለሰብ ናቸው። እንግዲህ አሁን ላይም በሚያደርጉት ውይይት በሀገሪቱ ተጥሎ የነበረውን ማዕቀብ እንዲነሳና ሌሎች ምጣኔ ሀብታዊ ጉዳዮችን ያነሳሉ ተብሎም ይገመታል። በአሜሪካ የሚኖራቸው ቆይታም ውጤታማ እንደሚሆን ነው የሚታመነው። በሳውዲ አረቢያዋ ሪያድ ነው ውልደታቸው። ትምህርታቸውንም በዩኒቨርሲቲ ኦፍ ደማስከስ ሶሪያ የህክምና ትምህርት ክፍል እንደተከታተሉ የህይወት ታሪካቸው ያስረዳል። ነገር ግን በህክምና ትምህርታቸው ይመረቁ እንጂ ሐኪም ሆነው ለረጅም አመታት አልሰሩም። አልኑስራ ፍሮንት ወይም ጀባሀት አልኑስራ ያቋቋሙት ግንባር ነው። ለነጻነት ረጅም አመታትን ታግለዋል። ይህ ጀባሀት አልኑስራ የነጻነት ግንባር እንደማለት ነው። በዚህ ስር እንግዲህ ለነጻነት የሚታገሉ ሺዎችን መልምለውበታል። አልኑስራ ፍሮንት ወይም ጀባሃት አልኑስራ አንዳንድ ምዕራባውያን በሶሪያ የአልቃይዳ ክንፍ ነው እያሉ ስሙን ይጠሩታል። በዛው ልክ ደግሞ ለነጻነታችን ለሰላማችን የሚታገል ነው እያሉ ይህንን ግሩፕ የሚወዱትና የሚቀላቀሉትም ሺዎች ናቸው። በርካታ ወጣቶች ይህንን ግሩፕ ተቀላቅለው እንግዲህ ለአመታት በሶሪያ ጭቆናና አምባ ገነንነትን ሲያስተዳድሩ በጭቆናና በአምባ ገነንነት ሲያስተዳድሩ የነበረውን የበሽር አላሳድ አገዛዝን ጥለው እንግዲህ ወደፊት መምጣት እንደቻሉ መረጃዎች ያመላክታሉ ታዲያ የሶሪያው ፕሬዚዳንት አሁን ከትራምፕ ጋር በዋይት ሀውስ ሊወያዩ መሆኑ በርካታ መገናኛ ብዙኃንን ያነጋገረ ነው። ዘጋርዲያን ጉዳዩን አስመልክቶ ሰፊ ዘገባ ካዘጋጁ ዓለም አቀፍ መገናኛ ብዙኃን ተርታ ይመደባል። እንግዲህ ከዶናልድ ትራምፕ ጋር በዛሬው ዕለት የሚመክሩት አህመድ አልሻራ እንደ አውሮፓውያኑ አቆጣጠር በ1946 ከብሔራዊ ነጻነት በኋላ በሶሪያ ማለት ነው ለመጀመሪያ ጊዜ ወደ ዋይት ሀውስ ይፋ የጉብኝት ያደረጉ ግለሰብ ያደርጋቸዋል ማለት ነው። አህመድ አልሻራ ዋነኛ አላማቸው በሀገራቸው ሶሪያ ላይ ያለውን ማዕቀብ ሙሉ ለሙሉ እንዲነሳ ግፊት ያደርጋሉ ተብሎ ይጠበቃል። ከዚያም ጋር ተያይዞ ደግሞ ሌሎች ከበሽር አልአሳድ የስልጣን ዘመድ ጋር ተያይዞ ማለት ነው የነበሩ ችግሮችን የመፍታት ስራም እንደሚሰሩ ይታመናል። እንግዲህ በሀገሪቱ አስራ ሶስት አመታትን ያህል የዘለቀው ጦርነት የኢኮኖሚ ገደቦችን እንዲጣልባቸው ምክንያት ሆኖ ቆይቷል። ከአሜሪካም ከሌሎች ሀገራትም የምጣኔ ሀብት ጦርነት ገደቦች ተደርገውባቸው እንደቆዩ ይታወቃል። ታዲያ ይህንን የኢኮኖሚ ገደቦች ለመቀልበስም በርካታ ስራዎች እንደሚሰሩ ነው በመረጃው ላይ የተመላከተው። ባሳለፍነው ሀሙስ በአሜሪካ የተባበሩት መንግስታት የጸጥታው ምክር ቤት በአህመድ አልሻራ ላይ የጣለውን ማዕቀብ ለመሰረዝ እንግዲህ በተባበሩት መንግስታት የጸጥታው ምክር ቤት ድምፅ መሰብሰቡ ይታወሳል። ይህ ግለሰብ ቀደም ሲል ከአልቃይዳ ጋር ግንኙነት የነበረው የቀድሞ ጂሃዲስት መሪ ነው ተብሎም ነው እንግዲህ ማዕቀብ የተጣለበት በተለይ ደግሞ በአሜሪካ በሴፕቴምበር ዘጠኝ የተፈጸመውን የዘጠኝ አስራ አንድ ጥቃትን ተከትሎ ይህ ግለሰብ እንግዲህ ተጠርጣሪ ሆኖ ቆይቷል። ይሁንና አሁን ግን የመጀመሪያው የሶሪያ ፕሬዚዳንት ሆኖ በሀገሪቱን እየመራ ይገኛል። ታዲያ የአሜሪካ የስቴት ዲፓርትመንት ባሳለፍ ነው አርብ የአህመድ አልሻራን ከሽብርተኝነት ነፃ የሆነበትን ሰነድ ይፋ አድርጓል። በዚህም መሰረት እንግዲህ አህመድ አልሻራ ሽብርተኛ የማይሆኑበት መንገድ በአሜሪካ እንደተሰረዘ እና ሽብርተኛ ተብሎ የተጠሩበትም አግባብ እንዳልነበር ነው የተቀመጠው። የአህመድ አልሻራ ከሽብርተኝነት መዝገብ መፋቅ በተለይ ደግሞ የቀጠናውን ደህንነት ለማስጠበቅ እንዲሁ ትልቅ ተስፋ የተጣለበት ነው። ከዛም ባለፈ ደግሞ በሶሪያ የሚመራና በሶሪያ ባለቤትነት የተያዘ የፖለቲካ ሂደትን የሚያበረታታና ከዚህ በኋላ እንግዲህ ሀገሪቱ በነጻነት የተለያዩ ኢኮኖሚያዊ እንቅስቃሴዎችን እንድታደርግ የሚያበረታታ እንደሆነም ታምኖበታል። ባሳለፍነው ጥቅምት የዓለም ባንክ እንግዲህ በአወጣው ሪፖርት መሰረትም ለ13 ዓመታት ያህል በጦርነት የደቀቀችው ሶሪያ መልሶ ለመገንባት በወጪ ደረጃ 216 ቢሊዮን ዶላር ያስፈልጋል ሲል አስቀምጧል። ከዛም ባለፈ እንግዲህ ሌሎች መሰረተ ልማቶችንም ለማስተካከል ከዚህ የበለጠ ገንዘብ ሊያስፈልገኝ ይችላል ሲል ዓለም ባንክ በግምት ቁጥሩ አስቀምጦታል። የ42 ዓመቱ አህመድ አልሻራ በተለይ ወደ ሶሪያ ፕሬዝዳንትነት የመጡት ከረጅም ጊዜ ተኩስ በኋላ የሶሪያው ፕሬዝዳንት በሽር አልአሳድን ከስልጣን ካስወገዱ በኋላ መሆኑ ይታወቃል። ከዚህ ጋር ተያይዞ እንግዲህ በተለይ የበሽር አልአሳድ ቁልፍ አጋር ሀገራት የሚባሉት እነ ኢራንና እነ ሩሲያ እንዲሁም እነ ቱርክ ጉዳዩ በሰላማዊ መንገድ እንዲፈታ ጥረት ሲያደርጉ እንደ እንደነበር ይታወቃል። የሶሪያው ፕሬዝዳንት አህመድ አልሻራና የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ በውይይታቸው ምንምን ጉዳዮችን ያነሱ ይሆን? እንዲሁም ከዛም ባለፈ ደግሞ ሌሎች አዳዲስ የሚያነሷቸው ነጥቦች ምን ይመስላሉ? እንዲሁም ደግሞ በሀገሪቱ ላይ ተጥሎ የነበረው ማዕቀብስ ይጣላል ወይንስ ደግሞ እንዴት ይቀጥላል የሚለው ጉዳይ አነጋጋሪነቱን ይቀጥላል። እኛም እንግዲህ በጉዳዩ ላይ አዳዲስ ዘገባዎችን እንደደረሰን ወደ እናንተ እንደምናደርስላችሁ ቃል ለመግባት እንወዳለን።